ውድ የጥለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጠለን። ይህ በጥለስ ሚዲያ በአሳየ ደርቢ የሚቀርበው የልዩ ዝግጅት ፕሮግራማችን ነው እና በዛሬው ዝግጅታችን ገስግስ ጃን አሞራ በታየ ደንዳ ኢንተርቪው ዙሪያ አዘጋጅቶ የላከልንን አርቲክል የምናቀርብላችሁ ይሆናል። እንግዲህ ታየ ደንዳ ከመታሰሩ በፊት ስለ አብይ አህመድ እኩይነት፣ ስለ አብይ አህመድ እርኩስነት፣ ምን ያህል በህዝብ ላይ ክደት እንደፈጸመ ምን ያህል ቁመርተኛ እንደሆነ የሚገልጽ ቃለመጠይቅ ሰጥቶ ነበረ። ያ ጠይቅ መጠይቅ ከታሰረ በኋላ ወደ ሚዲያ ወቶ ብዙዎችን እያነጋገረ ይገኛል። ይሁንና ያ ቃለ መጠይቅ የሚያብዛኛው ኢትዮጵያውያን አዲስ ነገር እንግዳ ነገር ቢሆንም ኢትዮጵያን ፖለቲካ ሲከታተሉ ለነበሩ የአብይ አህመድን አካሄድ በጥቀስ ሲያስተውሉ ለነበሩ ግን የሚገርም አይደለም፣ የሚገርም አይደለም። እኔም መለልታዊ ጦሬታ የሚል ላይ ከሁለት ዓመት በፊት ጽፌው ነበር። ትናንት ታዬ የተናገረውን ነገር አብይ አህመድ የትግራይና የአማራ ህዝብ እርስ በርስ መጫረስ አለበት ዳግም አብረው እንዳይቆሙ አብረው እንዳይሰሩ ደም መቀባት አለባቸው መጠፋፋት አለባቸው ብሎ በመወሰኑ የተነሳ ቆላ ተንቤን ድረስ ደርሶ የነበረውን ውሃት እንደገና አክቲቬት አድርጎ እንደገና ጦሩ ወቅቶ መጥቶ ጣርማ በር ድረስ አማራውን ማውደም እስከፈለገው ድረስ እያወደመ እንዲመጣ ፈቅዶለታል በማለት ጽፈን ነበረ። እና ህወሓት በራሱ ጉልበት ሳይሆን እዛ ድረስ መምጣት የቻለው በአብይ አህመድ ሴራ ነው። ይህንን ደግሞ በጊዜው ላጋለጥ የቻልኩት አብይ አህመድ በአንደበቱ እዚህ ታየ ደንደኣ የገለጸው መድረክ ላይ ሲናገር የሰማ ሰው ከንክኖት ሚስጥሩን ስላላከልኝ ነው። ያ ሰው የውህድ አመራር ነው፣ አመራር ነው። ግን ኦሮሚያ ክልል ላይ ሆኖ ኦሮምኛ የሚናገር ቢሆንም በማንነቱ አማራ በመሆኑ የተነሳ በጣም ከንክኖት መረጃውን በውስጥ ላከልኝ። ይሁላ አሳዬ አንተን ቅልፍ የምታጣበትን እስከ ሌሊቱ አስር ሰዓት ድረስ ሌሊት ሌላ ከልኝ። ይህም መረጃ በነገራችን ላይ ሶሻል ሚዲያ ላይ የምትጮህለትን ጉዳይ ህወሓት እኮ ወልዲያን አልፎ የመጣው ከቆላተሜ ተነስቶ ጣርማ በር ድረስ መምጣት የቻለው አብይ አህመድ አማራው መውደም አለበት፣ ፋኖ መሰበር አለበት እና የትግራይና የአማራ ህዝቦች ደም መቃባት አለባቸው ወደፊት አብረው እንዳይሰሩ መጠፋፋት አለባቸው ብሎ በማመኑ የተነሳ ነው። ይህንን ደግሞ ከራሴ ምናምን ተናሰች ሳይሆን መራ አብይ አህመድ ሲናገር ባነበቱ ሲወራ እየሰማሁትን ነው ማለት መረጃ ደረሰኝ። ያን መረጃ መጽሐፌ ላይ አሳተምኩት። ከዛ በኋላ መጽሐፉ እንደወጣ ማዕዛ ጋር ሄጄ ኢንተርቪው አድርጌ ነበረ። እዛም ላይ ሰዋራ ሰምተው እኔም ማዕዛም በቁጥጥር ስር ዋልን ነው ማለት ነው። ታሰር ስለዚህ ይሄ ጉዳይ አዲስ አይደለም፣ አዲስ አይደለም። አብዛኛው ፖለቲካውን ለሚከታተል ሰው አብይ አህመድ ሰሜን ዕዝ እራሱ እንዲመታ ያደረገው ሆን ብሎ ነው፣ ሆን ብሎ ነው። ኤርትራ ጋር የሄደ የተንሾካ ሾከ ድንገት ውስጥ እንዲገቡ እያደረገ ስጋት ውስጥ እንዲወድቁ እያደረገ ሆን ብለው ሰሜን ዕዝን እንዲወጉት አድርጓል፣ አድርጓል። ያንን ሰራዊት አይፈልገውም ነበረ። በሕወሓት ስነልቦና በኢህአዴግ ስነልቦና የተገነባ ስለሆነ ያ ሰራዊት መፈንቅለ መንግስት ከማድረግ በዘለለ ፋይዳ የለውም። ስለዚህ መመታት አለበት ብሎ የጦስ ድሮ እንዳደረገው ሁሉ ግልጭ ነበር። ሰው እንዲህ ዓይነት ምስጥር ደግሞ በትልቅ ባለስልጣን ሲገለጽ ጥሩ ነው። እና ታየንና የሚያውቀውም ሁሉ አምጥቶ ዘርግፎታል። እና ይህንን በተመለከተ ገስግስ ጃናሞራ የሚገርም አርቲክል ጽፎ የሚገርም ትንታኔ ጽፎ ልኮልናል። ስለዚህ ይህንን ትንታኔ የማቀርብላቸው ይሆናል። ሺር አንጀል ቀብዚ ሲ አለን አለ ጦርነቱ እኛነን እንዲጀመር ያደረግ ነው። ሰሜን እዝ እንዲመታ ያደረግነው እኛነን። ይሄው አለን ነው ሚለው የጀመረው ይመስላችኋል ትግራይ ላይ የተጀመረውን ጦርነት እኛንን በሴራ ያስጀመርነው ያዋም ቦርቶ እንበይ ወኔ ሲቲ ማይር ነገ ምን እንደሚሆን አላውቅም፣ ግን ይሄን ልንገረ አከናቶ ነው ማንቀምነ ተቆ ካንነ ተገርሲስ አንዲትም ቅንጣት ታህል ሐዘኔታ አንዲትም ቅንጣት ታህል ርህራህ ለሰው ልጅ ማዘን፣ መደንገጥ፣ መራራት የሚባል ነገር ውስጡ እንደሌለ ጠብታ እንደሌለ አብይ አህመድ የትግራዩን ጦርነት ሆን ብሎ ራሱ በመቆስቆስ ህወሓት የመከላከያ ሰሜን እዝን አጠቃ የሚል ትራጄዲ ድራማ አቀናብሮና አማራና የትግራይ ሕዝብ በጥላቻ እንዲተላለቁ በመቶዎች የሚቆጠሩ አማራ ሰራዊት አባላት ተመርጠው በራሱ ግፍ እንዲገደሉ አድርጎ ከዛ ቴሌቪዥን ላይ በመቅረብ ለኢትዮጵያ ሕዝብ ህወሓት የሰሜን እዝ መከላከያ ወታደሮች በተኙበት ጨፈጨፈ አጠቃ በሚል ፕሮፓጋንዳ የክተት ጦርነት አውጆ እንዴት እልቂቱን እንዳቀጣጠለ፣ እዚህም ዓላማ አንዱ በተለይም ከልጅነቱ ጀምሮ ሲቋምጥ የኖረውን ቅንጡ የንግስና ቤተ መንግስቱን ለማንስ ካለው ጉጉትና ምኞት እየተነሳ የገበያ ግርግር ለሌባ ያመቻል እንዲሉ በጦርነቱ ግርግር ሰፊውን የኢትዮጵያን ለም የእርሻ መሬት የደለሉ አልፋሽጋ ግዛት በሃምሳ ቢሊዮን ዶላር ለኢሚሬት ቸብችቦ የግሉን ቅንጡ ቤተመንግስት ለማነጽ እንዲሁም ቀሪውን ተዝቆ የማያልቅ ዶላር ወደፊት በህዝብ ብሶትና ትግል ከስልጣን ሲወገድ ለሱና ለቤተሰቦቹ የውጭ የድሎ ኑሮ እንዲውል ማሸሹን ከመንግስት አካላት ከተገኙና ዓለም አቀፍ የጢንክ ታንክ ባለሙያዎችን መረጃዎች አጣቅሼ በመግለጽ በሀገር ላይ የተፈጸመውን ክደትና የሽያጭ ሴራውን በማጋለጥ ህዝባችን የተፈጸመበትን ታላቅ ክደት አውቆ ለሉዓላዊነታችንን ለማስከበር በጋራ እንዲነሳ ወቅታዊ የጥሪ መልእክት አስተላልፌ ነበር። ለመላው የሀገሬ ህዝቦች፣ በትናንትናው ምሽት ተስፋ የቆረጠውና ከሃዲው የህወሓት ቡድን በሀገር መከላከያ ሰራዊት ላይ ያልታሰበ የማይጠበቅ ጥቃት በመፈጸም ሞገደኛውና ለነፍሱ የማይሳሰው የፖለቲካ ታጋይ ታየ ደንደኣ እና አብይ አህመድ ወይ ዳግም እንደሚያስሩት ካልሆንም እንደሚገድሉት ያውቅ ስለነበር ሰፊ ዝግጅት በማድረግ ከእስር ከተፈታ በኋላ ለመጀመሪያ ጊዜ አብይ አህመድ ስልጣን ላይ ስለወጣበት ውስብስብ ሴራ እንዴት ብልጽግና እንደተመሰረተ ለማመግርጻና በኦሮሚያ ክልል የነበረውን የፖለቲካ ሽኩቻ አብይ ከዛን ጊዜ ጀምሮ የመጣበትን አደገኛ የሴራ መንገድ የፈጸማቸውን ለማመን የሚከብዱ ደባዎች ታየ እንዴት ሰላም ሚኒስተር ውስጥ እንደተመደበና ሌሎችንም አያሌ ጆሮን በድንጋጤ ጭው የሚያደርጉ ያልተሰሙ ገራሚ ምስጢሮችን አንስቶ አደባባይ አስጥቶታል። ከዚህ ሌላ አብይ አማራን ህዝብ በጥላቻ እንዴት ጠላት እያለ እንደሚገልጽ ህወሓት የሰሜን እዝን ጦር አጥቅታ በሚሊዮኖች ንጹሐን አለቁበት እየተባለ በመንግስት ሲዋሽ የቆየውን ዘግናይ ጦርነት ራሱ አብይ አህመድ እንዴት ሴራውን ጠምቆ ጦርነቱን ቀስቅሶና ሕዝብን አስፈጅቶ ታሪክ ይቅር የማይለውን ወንጀል እንደፈጸመ በአንደበቱ በኩራት እንደነገራቸው፣ መከላከያ ትግራይን እንዲለቅ አድርጎ ለምን አማራ ክልልን እንዲወድምና ሕዝብን እንዲያልቅ እንዳደረገ ይህንንም ራሱ አብይ በስብሰባ የነገራቸውና ሌሎችንም የአብይ አህመድን ሰብአዊ ፍጡር ያውም እነሱ ሃይማኖተኛ ነኝ የሚል ጭንብል ያጠለቀ ሰው ይፈጽማቸዋል ተብለው ፈጽሞ የማይታሰቡ የሚሊዮኖችን ንጹሐን የቀጠፉ ሰይጣናዊ ድርጊቶች ዘግናዊ፣ ተግባሮችና የአገር ክህደት የወንጀል ሚስጥሮችን ባጋለጠበት አራት ተከታታይ ክፍል ባሉት ከሆርን ኮንቨርሴሽን ጋር ባካሄደው ቃለመጠይቅ በዝርዝር ይፋ አድርጓል። ረዳ ፕሮፌሰር ትንግርቱ ገብረ ጻዲቅ ከተረጎመው የኦሮምኛ ቃለ መጠይቁ ክፍል ውስጥ ኢትዮጵያ በተለይም አማራው በምን አይነት ክፉ ሰይጣን በእኩይ ክብሩ በሚደመምበትና እልም ያለ ጨካኝ ጠላት እየተመራች እንደሆነ ታየ ከገለጻቸው ሚስጥሮች አንድ አራቱን ህዝቡ ማወቅ አለበት ብዬ በማመን የተነሳ እንደሚከተለው አቀርብላችኋለሁ። አንደኛው ታየ ደንደኣ ካጋለጣቸው ሰፋ ያሉ ጉዳዮች አንዱ ሰይጣንን በግብሩ ያስናቀው ጨካኙ የደም ነጋዴውና ካዲው አብይ አህመድ ማን ነው፣ በተለይ በአማራ በደቡብና በትግራይ ክልሎች ምን ምን ዘግናኝ ሴራዎችን ሲጨምቅ ነበረ? ለሚለው ጥያቄና ለመሳሰሉት በደንብ በማብራሪያ ከተሰጠባቸው የአንድ ሰዓት ተኩል እርዝመት ያለው እጅግ አስጠንጋጭ ቃለመጠይቅ ቃለ መካከል እንዴት የሰላም ሚኒስተር ዲታ እንደሆነ መልስ እንዲሰጥ የቀረበለት ጥያቄ ነበር። እንደሚታወቀው የለውጡን ስርዓት ተከትሎ አብይ ካከና መሆናቸው ቀዳሚ ስራዎች አንዱ ወሳኝና ቁልፍ የሚባሉ የኢትዮጵያ የመከላከያ የጸጥታና የደህንነት ተቋማት በሙሉ ሰላም ሚኒስተር በሚባል አንድ ተቋም ስራ አካቶ መስሪያ ቤቱ በቀጥታ ለእሱ ብቻ ተጠሪና በሱ ቼን ኦፍ ኮማንድ የሚመራ እንዲሆን የማድረግ ደባ መፈጸም ነበር። በዚህ መሰረት የፌዴራልና የአዲስ አበባ ፖሊስ መምሪያዎች፣ ኢንሳ፣ የኢሚግሬሽንና ደህንነት መስሪያ ቤት፣ ብሔራዊ ፀጥታና የደህንነት መዋቅሩ ከመከላከያው ጭምር፣ እነዚህ ሁሉ ወሳኝ የሀገሪቱ ተቋማት በአንድ ተጠርነፈው በዚህ ተቋም ስር በሙፈሪያት ካሚል ሚኒስተርነት እንዲመሩና እሷም ተጠሪነቷ በቀጥታ ለአብይ ብቻ እንዲሆን አድርጎ ማዋቀሩ የቅርብ ጊዜ ትውስታችን ነው። ታየ ሲቀጥል በሃያ ሰባት በተካሄደ የወድድ ብልጽግና ተናጥላዊ ስብሰባ ላይ አንዲት የኦሮሞ ብልጽግና አባል ሙፈሪያት ካሚል በሰላም ሚኒስተር ውስጥ የራፋን የቅርብ ሰዎች በመሰቅሰቅ ኦሮሞዎችን እያገለለች ነው፣ ኦሮሞዎች በበቂ መጠንና ቁጥር እየተወከሉ አይደለም ተቋም ውስጥ የሚል ጥያቄ ማሳቷን ያስታውሳል። አብይም ሲመልስ ሰላም ሚኒስተርን እኮ አማራዎቹ ካልሰጠህን እያሉ እየጨቀጨቁኝ ነው፣ ይህንን ሚኒስተር መስሪያ ቤት እኛ ካልመራ ነው ብለው እያስቸገሩኝ ስለሆነ ዜሮ ባዶ ቀፎ አድርጌዋለሁ ሲል መልስ በመስጠት ሚኒስቴር መስሪያ ቤቱን መልሶ ዋጋ ቢስ እንዳደረገው በመግለጽ ችግሩ እንደማያሳስብ በመግለጽ ይመልስላታል ይህንን በተናገረ ማግስት በ28 ዜሮና ባዶ ቅፉ አድርጌዋለሁ ላለው የሰላም ሚኒስተር የባዕደኑን ብናልፋ አንዱ ዓለም ሚኒስተር እኔን ደግሞ ሚኒስተር ዲየት አድርጎ ሊበቀለኝ ሊሰድበኝና ሞራሌን ሊነካው ስለፈለገ አማራው ስለጨቀጨቆኝ ባዶ ቀፎ አድርጌዋለሁ ያለው እርባና ቢስ ሚኒስተር ኃላፊ ሆነሃል ብሎ ከፊቱ ገለል ለማድረግ ሹመት የሚመስል ደብዳቤ ሰጠኝ ሲል ታየ ደንደኣ አብራርቷል። ታዬ አብይ ለምን እንደተበቀለው ሲያብራራ እሱና ዶክተር ሚልኬስ ሳሚ ዲጋ የኦህዴድ የስራ አስፈጻሚ ኮሚቴ አባል ከሆኑ በኋላ ሌሎች አመራሮች ባሉበት ቁጭ አድርጌ፣ አንተ ሰውዬ በሚዘፍኑልህና በሚያጨወጭብልህ ሰዎች ብቻ እየተከበብክ ነው ያለው በእውቀት የሚበልጡህንና በልምድ ሊያግዙ የሚችሉ ሰዎችን አይደለም በዙሪያ እየሰበሰብክ የምትገኘው። እነዚህ በዙሪያ የሰበሰብካቸው ሰዎች የሆነ ቀን የሆነ ቦታ ውስጠው ማትወጣው አረንቋ ውስጥ ይከቱሃል ብዬ ስለገመገምኩት የልጅ ከፓርቲው በላይ እየገዘፈ ነው በሚል ጥርስ ነክሶብኝ ለበቀን ወደዚያ ወረወረኝ ብሎ አልታየንና ሁለተኛው በውይይቱ ላይ ታየ ያነሳው ግራሚ ሐሳብ ደግሞ አብይ አህመድ ለአማራ ያለውን ጥላቻ የገለጸበትን እውነት ይመለከታል። በጣም የገረመኝ ሌላው ነገር አለ፣ ታየ አንድ ወቅት በሰሜን ሸዋ ኦሮሚያ ልዩ ዞን አዋሳይ በሆኑ ቀበሌዎች የተቀሰቀሱ ግጭቶችን በተመለከተ የአማራ ብልጽግና ጓዶቻችን ከሆኑት መካከል ለባዕድኑ አመራር እቹቹ አለባቸው ስልክ ደውዬለት ስናወራ አብይ ስልካችንን ጠልፎ ሲያዳምጥ ከቆየ በኋላ ደውሎልኝ ቢሮው ጠራኝ ያለው ታየ፣ ቢሮው ስደርስ ስለምንድነው ከጠላቶቻችን ጋር የምትደዋወለው አለኝ በማለት ያብራራል። እኔም በመገረም እንዴ ማኑ ጠላታችን አልጉት አልኩት። እሱም ከቹቹ አለባቸው ጋር ለምን ትደዋወላለ ሲል መለሰልኝ። የብልጽግና መመሪያችን ላይ ያስቀመጥናቸው ነገሮች የፈን ተቃዋሚ ፓርቲዎቻችንን ወንድሞቻችን እና ተፎካካሪዎቻችን እንደሆኑ እንጂ ፈጽሞ ጠላቶቻችን ናቸው እናንል የሰፈረ አንቀጽ የለም እንዴ በብልጽግና ውስጥ በተለያየ ብሔረሰብ እኩል እናያለን ብንሆንም ለአንድ ዓላማ መስሎኝ የተሰለፍነው ደግሞ እስከ መቼ ጀምሮ ነው ጠላቶቻችን የሆኑት ስለው፣ አብይ ከዚህ ጋር መናገር የማልፈልገውን ነገር ተናገረኝ ሲል በጣም አሳፋሪና አድማጭ ሊሰማው የማይገባው ነውርና አሳፋሪ ነገር እንደተናገረው በሚገልጽ መልኩ አድበስብሶ ሳያብራራው አልፎታል። ግን ምን እንተረዳው አለ አቶ ታዬ ደንደኣ። ሲቀጥል ከዛን ጊዜ ጀምሮ በእያንዳንዱ በአማራ እና በኦሮሚያ አካባቢዎች ከሚደርሱ ዘግናኝ የንጹሐን ጭፍጭፋዎች ጀርባ ራሱ ያገዛዙ እጅ እንዳለበት አረጋገጥ ተረዳው ብሏል አቶ ታዬ ሶስተኛ ታያ ነሳው ሾክ የሚያደርግ እጅግ ገራሚ ሐሳብ በትግራዊ ጦርነት ወቅት እነ ጋዜጠኛ ጎበዜ ሲሳይ ከጦር አውደ ግንባር ሆነው ሰራዊቱ ሴራ በሚመስል መልኩ ወታደራዊ ስልታዊ ማፈግፈግ በሚል ሆን ተብሎ ከተማ እየለቀቀና ከባድ መሳሪያውን እየጣለ ያለ ውጊያ አፈግፍግ እየተባለ ነው ሲሉ ደጋግመው ያጋለጡትን እነሆ ከአምስት ዓመታት በኋላ በራሱ በታያ አንደበት የተረጋገጠ ሲሆን እንደ ታዬ ማብራሪያ ከሆነ አብይ ሆን ብሎ አማራ ህዝብ ላይ ህወሓት ወረራ ዝርፊያ ውድመቶና ጭፍጨፋ እንዲፈጽም ጦሩ እንዲያፈገፍቅ መመሪያ መስጠቱን ያጋለጠበት ቁልፍ መረጃ ነው። በ2013 ዓ.ም ላይ የትግራው ጦርነት ዳግም በተቀሰቀሰበት ወቅት በነበረንና 20500 ያህል የውህድድ የኦሮሚያ ብልጽግና በተካፈሉበት ስብሰባ ላይ አብይ አህመድ ወታደራዊ ሬንጀር ለብሶ መጣ የዛን ቀን ጦሩ ትግራይን እያፈገፈገ ለቆ አማራ ክልል ወሎ ገብቶ የወልድያ ከንቲባና የአማራ ህዝብ ከተማዋ እንዳትያዝ ከባድ ትንቅንቅና ተጋድሎ እያደረጉ የነበረበት ሁኔታ ሲሆን፣ አብይ አህመድ ቀጥታ መጣና ትግራይን ለቀን የወጣነው አቅቶን መሰላችሁ እንዲህ ሲልጠየቀን አንዳንዶቻችሁ እኮ እዚህ ያላችሁ ሞኞች ትግራይ ለቀን የወጣ ነው አቅቶን ይመስላችኋል። እነዚ የምታስቡ ትኖራላችሁ። እኛ ይህንን ሆን ብለን ያደረግነው ፋኖ ፋን ነው የሚሉትን ኃይል በተወሰነ መልኩ እንዲያስተነፍሰልን፣ በተጨማሪም እነሱም አቅማቸውንና ልካቸውን እንዲያውቁ ሆን ብለን ነው ትግራይ ለቀን የወጣ ነው ሲል ምንም ሳይጸጸት በኩራት እንደነገራቸው አስታውሰዋል። በዚህ ወቅት የመጨረሻ ዘገነነኝና እጄን አውጥቼ እንዴ እንደ ህፃናት፣ ሴቶች፣ እናቶች፣ ሀብትና ንብረት ህዝብ ከሆነ የሚወድሙ የሚያልቀው ብዬ ቅሬታዬን አስተጋባው ሲል ተናግሯል። ታየ ደንደኣ ይህንን የተናገረው አብይን በሰው ደም የምትቀልድ አረመን ያለው ንግግር ተናደህ ድንገት የፈነዳ ነው ወይስ በእርግጥም ዛሬም ታምንበታለ ሲል ጋዜጠኛው ላቀረበለት ጥያቄ በሰጠው ምላሽ ላይ ነበር። እንዴት አላምንበትም? ዛሬ በፍጹም ተናድጄ አይደለም። እያንዳንዱን የአብይ እንቅስቃሴ ከተመለከትኩ በኋላ በአማራ ክልል ላይ የደረሰው ውድመት ወይም ዲስትራክሽን ሁሉ አብይ አህመድ እንዲሆን የፈለገው እንደሆነ በመረዳቴ ነው ሲል ታዬ በግልጽና በማያሻማ ቋንቋ አስረድቷል። አራተኛውና ሌላው አብይ አህመድ በሰሜኑ ጦርነት በሚሊዮኖች ህይወት ቆምሮ በግፍ ደም አፍስሷል ስንል ደጋግመን ያጋለጥነውን ነውን የትግራይ ጦርነት ዋና ጠማቂና ግጭት ቀስቃሽ ሸዋት ሳይሆን ራሱ አብይ አህመድ መሆኑን በአንደበቱ ለወደድ ብልጽግና አመራሩ ሰብስቦ በኩራት የገለጸበት መረጃ ነው። የትግራዩን ጦርነት በተመለከተ ሌላ ዘግናይ ነገር ልጨምርልህ ሲል ለጋዜጠኛው ሐሳቡ ማብራራትን የቀጠለው ሶስት ጊዜ እንደነ ሃጫሉ ሁንዴሳ የግድያ ሙከራ በእናብይ ተደርጎበት እንደነበረ ያብራራው ታየ የትግራዩን ጦርነት በተመለከተ አብይ ራሱ ሰብስቦ ለህዝብ በቴሌቪዥን ከነገረው በተቃራኒው እንዲህ ሲል ነው ለኛ የነገረን። ጦርነቱን እኮ መከላከያውን እንዲያጠቁት አድርገን ሰራዊቱን ከትግራይ መውጫ ሌላ መንገድ ስለሌለን ሰሜን እዝ እንዲጠቃ አድርገን ጦርነቱን ያስጨመርነው እኛ ነን አለን ሲል የአብይ አህመድን ሰይጣናዊ ድርጊት በአደባባይ እርቃኑን አስጥቶታል። ሆን ብለን ቀሰቀስናቸው፣ ትሪገር ያደረግናቸው፣ ጦርነቱን እንዲለኩሱ ያደረግናቸው እኛንን በማለት እንዴት የትግራዩን ጦርነት ራሱ እንደለኮሰውና የሚሊዮኖች ንጹሐን ሕይወት ደም እንደ ጅረብ መፍሰሱ ፍጹም ሳይቆጨው ለወድድ ብልጽግና አመራሮች እንደገለጸላቸው በዚህ ውይይቱ ላይ አስረድቷል። በአጠቃላይ ታየረ እንደ መጀመሪያ መደመር በሚለው የብልጽግና መጽሐፉ ያሰፈረውን መልካም የሚመስሉ ሀሳቦችና ሰውየው ባነበቱ የሚናገረውን አምኜ ነበር ከልቤ የደገፍኩት። ውሎ አድሮ ግን ይህ ሰውዬ አንድም ሪያሊቲ የማይፈልግ በቅዠትና በህልም ውስጥ እንዳለ ተረዳው። እኛ ከምንኖረው ህይወት በፍጹም የተፋታ ሰው ነው። እንደ ድርጅት ከእቅዳችን የሰራነውን ወይም ደግሞ አቺፍ ያደረግነውንና ሁለታችንን እንገምግም ብለን ስንጠይቅ እንኳን ግምገማ አያስፈልግም፣ ግምገማ የህወሓት ነው፣ በቲፒኤልኤፍ ጊዜ ቀረ፣ አሁን ግምገማ አያስፈልግም እያለ በየስድስት ወሩ አንዴ ከዕዳ ወደ ምንዳ፣ ሌላ ጊዜ ደግሞ ከዝቅታ ወደ ከፍታ ወዘተ የሚሉ የራሱን ሰነዶች እየዘጋጀ ልክ እንደ ተማሪ እያስተማረን ቀጥሏል። አንድም ቀን ስኬትና ድክመታችንን ሳንገመግም በዚሁ ከሪያሊቲ ባፈነገጠ መንገድ ቀጠልን ሲል ታየ የሰውየውን አምባገነንነትና ፈራጭ ቆራጭነት ጭምር አብራርቷል። ቀሪውን በዝርዝር ከቃለ መጠይቁ ላይ ማዳመጥ አማራው ህዝባችንም ሆነ ኢትዮጵያ ሀገራችን በዚህ ጉግማ ጎግፉ ሰው እስካሁን የሆነባቸውን ልቆ መሳፍርት የሌላቸው ግፎችና ወንጀሎች እንዲሁም በቀጣይ የተጋረጡባቸውን አደጋዎች ለመገንዘብ ጠቃሚ ነው እንላለን፤ ይላል ገስግስ ጃን አሞራ በላከልን ውብ አርቲክሉ። እናም ገስግስ ጃን አሞራ ለላከለን አርቲክል ያለንም ምስጋና እየገለጽን ታየ ደንደኣ ያወጣው ሚስጥር ለአብዛኛው ኢትዮጵያዊ አዲስ ነገር ቢሆንም በኢትዮጵያ ፖለቲካ ውስጥ ግን ሲከታተሉ ለነበሩ የአብይን አካሄድ በአግባቡ በአግባቡ ሲመለከቱ ለነበሩ ሰዎች ግን እንግዳ ነገር አይደለም። ታየም እንደገለጸው እነ ጎበዜ ሲሳይ በወቅቱ ራያ አካባቢ ተገንተው መከላከያ አፈግፍግ ተብሎ ወደኋላ እየተሳበ መሆኑን በመግለጻቸው የተነሳ ወደ ውሉ በቁጥጥር ስር እንዲውሉ መደረጋቸው የሚታወስ ነው። እኔም እንዳልኳችሁ ግልታ ያዋጠው ሬታ ላይ ይሄን ያብይ አህመድን ሴራ ተረድቼ አካትቸዋለሁ አካትቸዋለሁ። ስለዚህ መፍትሄው ምንድን ነው? እስካሁን አብይ አህመድ በትግራይና በአማራ ህዝብ ላይ በሚችለው ልክ ቁማር ሲቆምር ኖሯል። ይህ ቁማር ግን ከዚህ በኋላ ማብቃት ይገባዋል። እንዳልኳችሁ አሁንም በዚህ አርቲክል ላይ እንሰማችሁት ለዚህ ቁማር መሳካት የነቹቹ አለባቸው አስተዋጽኦ ቀላላይ አልነበረም። የነቹቹ አለባቸው አስተዋጽኦ በጣም ብዙፍ ነበረ። እነቹቹ አለባቸው ያሉ ዘገምተኛ አመለካከት ያላቸው ሰዎች በነሱ ልክ እንድናዘግም ሲጀነጅኑ ነበረ አሁንም ቢሆን የትግራይና የአማራ ህዝብ አብረው ስራ እንዳይሰሩ ያ እንደ ጠላት አብይ አህመድ የሚቆጥረው ኃይል የሆነ አካባቢ ላይ እየተፈጠረ በጣት የሚቆጠር ኤሊት አሁንም ከአብይ አህመድ ጋር እንድንሰለፍ እየጀነጀነ ነው እናሸ ተደምለው እያደረጉ ያሉት ይህንን ነው የማንሰራራት ዘመን ላይ ነን እያሉ ነው አሁንም ቢሆን ስለዚህ እነዚህን ሰዎች ወደ ጎን ትቶ የትግራይና የአማራ ህዝብ የህዝብ ለህዝብ ግንኙነቱን ማጠናከር አለበት። ፋኖች ከትግራይ ህዝቦች ጋር አብረው መስራት አለባቸው። ከዚህ በኋላ ሊቆመረብን አይገባም። ስለ አገር ነው እያወራን ያለነው፣ የ120 ሚሊዮን የ130 ሚሊዮን ህዝብ አገር ስለሆነ አገር ነው እያወራን ያለነው እና አንድ ጨቅላ መዳፍ ላይ ወድቃ ኢትዮጵያ ከዚህ በላይ ልትሰቃየ አይገባም። ህዝባችንም ዋጋ ሊከፍል አይገባም። ስለዚህ የትግራይ ኃይሎችና የአማራ ኃይሎች አብረው እንቅስቃሴ ያለባቸው የምንለው ስለዚህ። አሉ ተረፋ አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስከሮች ማማበርከት ብሎም ዝግጅታችንን ላይክ ሸር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ እንላለን። እናመሰግናለን።